ኪራ እንግዲህ ቁጭ ብሎ ስለተከሰተው ነገር እያሰበ ይገኛል። ይሄንም ደብዳቤውን በማገኘቱ ደብዳቤው ሀሴት አስቀምጣ ሄደችው ሁሉን ነገር ብትገልጽም፣ ሆኖም ግን ጽናትና ናሆም ሄኖክ የተኙበትን ምክንያት ግን የጨመረችው መድኃኒት ግን ግልጽ አላደረገችም። እሷን በተከታታይ ቪዲዮ ላይ እንደሚያስፈራራት እንጂ እየተናገረችው። እሱም ይህን ነገር ተገንዝቦ ቁጭ ባለበት ጽናት ምግብ ይዛ መጥታ አሁንም ማራበህ ተመገብ ስትል ስትል ምግብ ታስቀምጠላታለሁ። ቢያንስ ምግብ ብላ ትለዋለች። ምንም ሳትበላ ሲመሽልህ የእርክ እየጠጣ ትመጣለህ። በዚህ አይነት ምንድን ነው መቀጠል፣ ሴትዮው መስመርሽን አትለፊ አላት። ኪሮን በቃኝ አለ። ጽናት ከዚህ በላይ ራስህን ስትጎዳ ማየት አልችልም አለችው። ለምንድን ነው የማትችይው አላት ኪራ። ማን ስለሆንሽ ምን ስለሆን ምን ስለሆንሽ አላት። ካደረግሽ ነገር አንጻር እኮ ካሳለፍኩት ነገር አንጻር ሁሉ ይሄ ቃላትሽ ነው ልቤን የሚያደማው አላት። በቃላት እየሸመገል ከሆነ የሚመስልህ አለችው። ታዲያ ምን እያደረግሽ ነው? እሺ ቢያንስ ምግቡን ብላ አለ ጽናት። ይህንን ሰሀን ሳልከሰክሰው ከፊቴ አንሺ አላት። እሺ አለችና ሰሃኑን ጠረጴዛ ላይ ምግብ ሳትበላ አንተ እኔ እንደማልበላ ማወቅ አለብህ ስትል አስገነዘበችው። እንዴ አለ ምን እያደረገች ነች ልጅ መጀመሪያ ራስሽ ምንድን ነው የማደርገው ብለሽ እስኪ ጠይቄ፣ አለ ግራ የገባት ፍጥረት። አለ ኪራ ማለት ነው። ከዛ በኋላ አሁንም ቢሆን ነገሮችን በማሰላሰል ላይ ይገኛል። ከዛ ጓደኛዋን ጠራትና ሁኔታውን ሲነግራት፣ በዚህ ነገሯ ከምንም በላይ መቀጠል አንችልም አላ። ሁለታችሁም እውነት አላችሁ ኮ አለች ጓደኛዋ። እኔ ኮ አለፍኩኝ። ራሷ እንደ ሰራተኛ መኖርም መረጠች። እኔም ታውኳት ግን አሁንም በማያገባት ጉዳይ ትገባለች አላት እንዴ ኪራ እኔ እኮ ልረዳችሁ ነው የመጣሁት ካልሆነ ተለያዩ አለችው እሷም አንተም ከምትጠቀቃጨቁ ተለያዩ አለ አዎ በዚሁ ከቀጠለ መለያየታችን አይቀርም አለ ግን እስኪ አንድ ነገር ልጠይቅህ አሁንም ጽዮን እንተወዳታለ ጽናት እንተወዳታለ አለችው እንዴ ምን ማለት ነው እንዴት ፍቅር ይቀይራል እኔ አልቀይራትም አንድ ሰው በጥሩ ማንነቱ ለይተች ካወቅሽ እኮ ልትቀይሪው አትችይም አላት ግን ጽናትም ያየ ጮኸት እንደዚህ ነው። አንተን በጣም ተወድሃለች። ሰኒ ምን ታውቂው? ነገር ካለ ንገሪኝ። እኔ ከምሰማው ይልቅ የማየው ነገር ግራ አጋባኝ አላት። አረ፣ ምንም አላውቅም አለ ሰናይት። ስለዚህ ስለ ሰው ስሜት እርግጠኛ ሆነች። አታውሪኝ አላት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያረጋችሁ የደወል ምልክቷን መጫን አትርሱ። እንግዲህ ክሩቤና ናሆም፣ ሄኖክ እንግዲህ ተደባድበዋል ማለት ነው። የተደባደቡበትም ምክንያት ያው ደብዳቤውን ጥለው በሄደው ደብዳቤ መሰረት እሱ እንደሆነ ስለገለጸችለት እሱም ምንምነቱን ሳይነግረው ለናሆሜ ብቻ ነግሮት፣ ናሆሜንም ስሜትን ተቆጣጠር ብሎት ነበር እና ሲመጣ ግን ያው ተደባድበው፣ ተመትቶ ተደብድቦ ቤት ሲገባ በአንቺ ምክንያት ነው ጽናት እንደዚህ ሆንኩ ሲላት፣ ምን አደረኩኝ እኔ አለ ጽናት። አይ ሄኖክ ጋር ተደባልበህ ነው አለችው። ታዲያ ከሌላ ጋር ማን ጋር እደባደባለሁ ብለሽ ነው ተጎዳህ? ሲሉት በቃ በንዴት ተነስቶ ወደዛ ነው የገባው። እሷም መሀል ጠጣ ብላ ነበር የገባችው እና እንግዲህ ለሰኒ ወይኔ ወይ እሷ ከዛ ቤት መውጣት አለብን ስትለው፣ ሰኒ ደግሞ ቤቱን ጥለህ የት ነው የምትሄደው? እኔ እሷን ጨክኜ ውጪ ማለት አልችልም። አንድ በቴ ይተሳሰራል አባት ቢሰማ ምን ይላል? አለ። አባቴን ምን እንዳለችው አላቅም። እሷ ሌላ ሚስት አመጣልሃለሁ፣ እሷን ተዋት አለ። አባት ደግሞ ለምን አዋጃ ያስነግሩልም? አለች ሰናይት። እኔ እንደውም ምንም አልተሳካልኝም በምርጫ እስኪ በአባቴ ምርጫ ደግሞ አለ ማለቴ አሁን በቤተሰብ ምርጫ ጋብቻ ቀርቷል ብዬ ነው አለች ሰናይት። እንኳን በቤተሰብ እኔ መርጬ አልተሳካልኝም አለ ረ እንግዲህ ነገርን፣ እንመካከርበታለን እናውራ፣ አለችው። ከዛ በኋላ ጽናት ወደ ቤት ሄደና ጽናት ጽናት መራዊትን ላስታመማት ነው ቤቷን ላጸዳላት ምግብ ላሰራለ ነው ስላለችው እሷን ለመውሰድ ቁጭ ብሎ ጽናት ጽናት እያለ ሲጠራ፣ ከዛ መጣች። ከዛ አልጨረሽም እንደ እንሄድ እንጂ አላት። ምንድን ነው በሱ በፌስታል ያሽው ነገር አላት። እንደዚህ ሁለች ነው የምትሄጂው አላት። አዎ። ምን ነው ያስጠላ አለ ጽናት። አይ አይ ልታጸጂ ነው ቤት ስራ ልታግዥ ነው የምትሄጂ፣ ብዬ ነው ቢጃማ ይዣለሁ። ነገሩ ምን አገባኝ፣ እንደፈለግሽ ሆነች ብትሄጂ አለ። እሺ እጨርሻለሁ። በቃ ለማንኛውም ቶሎ እንሂድ ይላል ክሩቤ። እሺ አለች። ነው ወይ ክሩቤ የኔ ቀናተኛ። አሁን ልብስ መጥፎ ነው እንደ ለበስኩት እንደዚህ ብለሽ ልትሄጂ ነው ወይ ብሎ የሚለኝ አለችና በሳቅሞተች አቅሞቶች ማለት ነው። ጽናት በፈለገ ቢሆንም መቅናቱን አይተውምና ነው። ከዛ ምሩ ወደ ቤቷ መመለሷ በጣም ደስ ብሎናል። እስኪ እናንተ በመራዊት ከቤቷ መመለሷ ደስ ያላችሁ ላይክ እያረጋችሁ ሰብስክራይብ በመራዊት ስም አድርጉን ማለት ነው። ከሆስፒታል ተሽሏት ወጣለች ማለት ነው። ኪራ ና ሄኖክም ተደባደቡ። ኪራ እውነቱን አወቀ። እናናሆም በምሩ እውነቱን እናቱን ሊያስተዋውቃት ነው። እና መራዊት ከሆስፒታል ተሽሏ ስለወጣት በጣም ተደስቷል። በጣም ተምላችሁ በላይ ሁላቸውም ተሰብስበው እነ ኪራን እነ ፅናትን፣ ሰኒን ሁላቸውንም ሰብስቦ ደስታቸውን የተካፈሉ ይገኛሉ። እውነቱን ከንጊዜ እውነቱንም ተናግራለች ማለት ነው። ማን እንዳሰቃያት እና ማን እንዳገትን ተናግራለች። ሄኖክና ሀሴትን እንደዚህ እንዳደረጓት አሁን እውነቱን ተናግራለች ማለት ነው። በጣም አዘኑ። መራዊትም ሀሴት ይሄንን ነገር ልታደርገኝ አልፈለገችም ነበረ። ሆኖም ሄኖክ እንግዲህ ቪዲዮውን ይዞ እያስፈራራ ስለነበረ ነው ያደረገችው ብላ ተናግራለች ማለት ነው። ፖሊስ ደግሞ እንዳትጠሩ የእሷ ጥፋት አይደለም ስትል ከፖሊስም አከላቅላ አስረዳቻቸው። በዚህ ምክንያት እንግዲህ አሁንም ማን እንዳደረገ ይህን ነገር ሁሉ ኪራ አውቋል ማለት ነው። ይህንን ነገር ደግሞ ያወቀው በደብዳቤው መሰረት ነው። በጣም ደን ሽጉጧል ኪራ ኪራ ምንም እንደሚያደርግ ግራ ገብቶታል። ሄኖክና ኪራ ተገናኝተው ደግሞ ተደባድበዋል ማለት ነው። ኪራና ሄኖክ የተደባደቡት በመራዊት ሳይሆን ሄኖክ ለጽናት አፈቅራታ አለው ስላለው፣ በዚህ ኪራ ደግሞ ቅናታም ቀንቶ ስለነበር በቅናቱ ጓደኛውን ደብድቦታል ማለት ነው። ጽናት ለኪራ እውነቱን ነገረችው። አሁን ከማንጋ ነው እንደዚህ ስትሆኝ የነበረው እያላት ነበር። እሱ ግን ተበሳጭቶ እውነቱን ንገሪኝ እያለ ወደ ኪችን ሂዶ ሲያፋጠጣት ጵናት ክፅናትም አባቱ ለሐሴት እንዳጨለት ሁሉ አወቀ። እሷን እንዲያገባ እንደፈለገ ነገረችው። አሁን ሁሉ ነገር እውነታውን አውቋል። አሁንም ይሄንን እውነት አውቃለሁ ግን ላንተ ምን ብዬ ልግለጽልህ ብስትል፣ አንተም ደብቀኝም ጓደኛዬን አይደለም አዎ እኔም ለአንተ ደብቄህ ነበረ፣ ለአባትህ ስል ነበር የደበኩህ አለችው ጽናት። ጽናትና መሩ አስጠንቅቀውኝ ስለነበረ ሚስጥሩን ይዤው ነበር ስትልትና አሁን ኪራ ለጽናት እንደሚያፈቅራትና እንደሚወዳት ለሰናይት ነግረዋለች። ግን እያደረገች ያለችው ነገር እንድታሻሽል ለጓደኛዋ ነግሯታለች ማለት ነው። እንዴት እሷ ጽናት ከወደደችን ለሌላ ሴት ሊዳርስ ሲል እንዴት ፈቃደኛ ሆነች ብሎ ለመራቅ እየሞከረ ነው። እሷ ግን ጽናት አሁን ወደ ፍቅሮ ወደ ድሮ ፍቅራ ለመመለስ ትፈልጋለች። ግን ኪራ በጣም ልቡ ተሰብሮ ኃይለኛ ሆኖ የቀረበ ይመስላል። ይህንን ነገር ወደ ድሮ ለመመለስ ጊዜ ያስፈልጋታል። ጽናት ቶሎ ብላ እውነቱን መናገር አለባት። እንደውም አንድ ጊዜ ምን ብሏት ነበረ? ኪችን ሂዶ አንቺና ሄኖክ ምንድን ነው ያላችሁ ግንኙነት ሲላት፣ ምን ያለን ምንም ግንኙነት የለም። አንቺ እና ታዲያ ምንም ግንኙነት ከሌለሽ አንድ አልጋ ላይ እንዴት ተተኛላችሁ? እኔ ጭራሽ እሱ ጋር ልተኛም፣ እንኳን ልተኛ በቆመበት አልቆምም። እንዴት ይህን ትለኛለህ? ነበር ያለችው። ለምን እሷ ይሄን ነገር የሆነ ነገር ጠጥታ ስለነበር የምታውቀው ነገር የላትም። ሀሴት ደግሞ ይሄን ነገር ግልጽ አላደረገችላትም ለጽናት ማለት ነው። ስለዚህ ጽናትን እንግዲህ ያገባታል ከዚህ በኋላ መራዊት፣ ደግሞ የናሆሜ እናት ልትመጣ ነው ሲሏት ተጨንቃለች። አይዞሽ፣ ፈታ በይ እናቴ ማለት እንደኔ ነኝ ያስፈራለሁ፣ እንደኔ ናት፣ ፈታ ያለች ናት፣ አትጨናነቂ አላት። አረ፣ በእናትህ ሰራተኛ ናት ብለህ ብትልልኝ ይሻላል። ዋ፣ እኔ አንቺን ሰራተኛ ነኝ ብዬ እናቴ ሌላ ተረከዘ ሎሚ ያመጣች እንደሆነ ያው የነኪራ ነገር እንዳይመጣ ብሎ ነበር ያስጠነቀቃት፣ እና በዚህ እየተቀላለዱ ደስ የሚል ነገር እያሳለፉ ነው። ግን መሩ ለምንድን ነው የፈራችው? ይህን ነገር እናቷ የምትመጣበትን ነገር ለምንድን ነው የምትፈራበት? ለምን ፈራቻት? እናቱ ላይወዱኝ ይችላሉ፣ እንግዲህ እንዲወዱኝ እጸልያለሁ ብላለች ማለት ነው። ምሩ በጣም የምትወደድ ፍቅር የሆነች ልጅ ናት ማለት ነው። እሷ እናቱ ደግሞ ፈታ ያሉ ከሆኑ እንደሚወዷት እርግጠኛ ነን እና ወደፊት እንግዲህ ይጋባሉ የሚለውን እንግዲህ ይነረል ሀሴት እንግዲህ ደብዳቤው መጻፏ እሷ ደግሞ ይህን ነገር ግልጽ ማድረግ ፈልጋ እንዳልሆነ ያደረገችው ኪራ አውቀዋል። ስለዚህ ይህን ነገር ማድረጓ ጓደኛዋ ደግሞ መጥፎ እንደነበረ ትነገረቻል ነገረችው። ማድረጓ ጥሩ ነገር ሆኗል። ግን ስለመሩ ማገቷን አልተናገረችም ነበር። በሽተኛ እንደሆነች እያወቀች ማገት አልነበረባት። መራዊትን ሚስጥር ግን ታወጣብኛለች ስትል ነበር ያገተቻት። ከተናገረች አይቀር ደግሞ መድኃኒቱንም ጽናትና እሱን ያስተኛችበት ለመልካም እንደሆነ ነው የገለጸችው። ምክንያቱ እሷን ብቻ ካጠጣች ሄኖክ ሊደፍራ ስለሚችል እሷ ግን እሱም እሷም ሁለታቸውም ተኝተው በእንቅልፍ ብቻ እንዲያልፍ ማድረጓ ይህ ለኪራ ያሰበችለት እንደሆነ ነው የሚያሳየው ማለት ነው። ሀሴት ማለት ነው። እና ውድ ተመልካቾች፣ አሁን እንግዲህ ኪራና ጽናት እውነቱን የተገላለጹ እንግዲህ ከእውነተኛው ደረጃ ይደርሳሉ። አለዛ እንግዲህ እኔ መርጬ አልሆነልኝም የአባትናና የመቴ ምርጫ ላካሄድ እያለ ስለሆነ ለዚህ ጽናት ፈጠን ያለ መልስ መስጠት አለባት ብዬ ነው የማስበው። ኪራና ጽናት እየተዋደዱ ግን በመካከላቸው የሚፈጠረው ነገር ብቻ ነው የሚያራርቃቸው እንጂ ከልብ ይተሳሰባሉ። ከልብ ያፈቀረ ሰው አይረሳም ብሏታለ። ሰናይትም ሰናይትም በመካከላቸው ገብታ እያስታረቀች ትገኛለች። በጣም የሚያስቀናው ደግሞ ናሆሜና ምሩ በጣም ሲጫወቱና ሲተዛዘኑ ሲያይ አይ እንዴት ሆነ እንዴት አይነት ፍቅር ገጠመኝ ያለ ይመስላል። በትኩረት ሲመለከታቸው ማለት ነው ኪራ። ስለዚህ ሁላቸውም ደስ የሚል ህይወት እንደሚያሳልፉ ወደፊት እናያለን። ከዚህ በኋላ ጽናትም ይሄን ነገር ነግራው እንግዲህ በዚህ ይቋጫልና ከአሁን በኋላ ሌላ ሰው አይመጣባቸውም ብለን እናስባለን። ሄኖክ ግን ዋጋውን አግኝቷል፣ እንኳን በጊዜ ወጣ። ሆኖም ግን እሱ ልጅ መጀመሪያም ለሐሴት ብቻ ሳይሆን የገባው የሚመስለን ቤቲ ወንድም ሳይሆን አይቀርም የሚል ግምት አለ። ቤቲን የቤቲን ሊበቀልላት እንደገባ እየተወራ ነው እንግዲህ፣ ኮመንታቶች ማለት ነው። ሆኖም ግን በአጭር መሄዱ በሌላ ዘዴ ደግሞ ተመልሶ ካልመጣ አሁን በቤታቸው ውስጥ እንግዲህ ይመላለስ መጥቷል። አሁን ወደፊት የሚያስፈራው የመራዊትና የናሆሜ ጉዳይ ነው። እናቴቱ መተው ፈቃደኛ ካልሆኑ ካልወደዱኝ የሚል ጭንቀት ስላላት እንግዲህ እሱም ለእሷ ደስ ይበላት ብሎ ሰራተኛ ናት ካለ እናት ደግሞ ልጃቸውን ለመዳር ሚስት ማምጣታቸው አይቀርም። እና በዚህ መካከል ከባድ ችግር እንዳይፈጠር ከአሁኑ እውነታውን ሚስቴ የወደድኳት ናት፣ እኔ የወደድኳትን እናቴ መውደድ አለብሽ ብሎ እናቱን ማሳመን አለበት ብዬ ነው የማስበው እና በጣም የሚያስደስት ፍቅር፣ ደስ የሚል መተሳሰብ ስላላቸው ማለት ነው። መራዊት በተለይ አሁን ከሐኪም ቤት ተሽሏት በመምጣቷ ደስ ብሎኛል። ስለምትከታተሉኝ ከልብ አመሰግናለሁ። በዚህ እሰናበታችኋለሁ።